ስላንተማ መናገረ ዋለ ብዙ መናገረ ዋለ የትኛውን ነው ብቻዬ የትኛውን ተዋለው ሚታይ ስራ ህኮ ካይምሮዬ በላይ ነው ስላንተማ ብዙ መናገረ ዋለ

የትኛውን ተባለው ጌታዬ፣ ስራህ እኮ ካይምሮዬ በላይ ነው። ጥንት አባቶቻችን እስናንተ አወሩ ድንቅ ታምራትን እየመሰከሩ ስራህ እግዚአብሔር ሆይ ከአይምሮ በላይ ነው። እኔም መሰከር ነኝ ባይኔ አይቻለሁ። እኔ ምስክር ነኝ፣ ባይኔ አይቻለሁ። ስላንተማ ብዙ ምናገር ዋልኝ፣ ብዙ ምናገር ዋልኝ። የትኛውን አንስቼ የትኛውን እተዋለሁ? ስላ ካይምሮዬ በላይ ነው

ከአእምሮ በላይ ነው ስራህ፣ እኔን መውደድህ። ከአእምሮ በላይ ነው ስምህ፣ እኛን መውደድህ። ሀሌሉያ! እንግዲህ እንደምታየው ነው። እግዚአብሔርን ፈላጊ ከሆንክ አጥማጅ እንጂ ተጠማጅ አትሆንም። ሰውን የምታጠምደው የምትሆነው እግዚአብሔርን የምትፈልግ ከሆነ ጌታ ኢየሱስ አሳ ለሚያጠምደው ጴጥሮስ ምን አለው? አጥማ ሰውን አጥማጅ አረግሃለው። ሃይማኖትን ምናምን ምናምን ምናምን የምታጠምድ ከሆነ አጋን እንትን ነው የሚይዘ። ሰውን አጥማጅ እግዚአብሔር ብዙ ሰራተኛ ይፈልጋል። ትክክለኛውን ወይ ካገኘ አጥማጅ ነው የምትሆን ለጌታ። ሃሌሉያ አጥማጅ አረግሃለው ነው ያለው። ከነ ከነ ነፃነት በኋላ ቅድስነት አለ ከዚያ ደግሞ እርስት መውረስ አለ። ስለዚህ ነፃ ለመውጣት ታገል። እግዚአብሔር ጻድቅ ከአንድ ነገር አይጎልም ይላል። አንድ ነገር አይጎልም። መጽሐፍ ቅዱስ ጻድቅ ከምንም ነገር አይጎልም። እግዚአብሔር ጻድቅን ከአንዳች ነገር አያጎሎም ይላል። ጻድቅ የምትሆነው የተቀደሰውን የእግዚአብሔር ቃል ስትሰማ ነው። ሰምተህ ስትታዘስ፣ ካልሰማ እንዴት ታውቀዋለህ? ሄደህ ጨፍረህ ምናምን ምና እንደዚህ ሆነ አትወጣም። ዛሬ ጌታ እንዲህ አረግል፣ አረግል እሱ የተሰቀለበትን አንተ ጨፍረህ ሊያደርግልህ እየሰረከህ ምናምን ነው፣ ትተህ እጁ ትልቅ ነው፣ ይሰጣል። ትልቅ እጅ አለው። ዳቢሎስን ትነግረዋለህ። ሃሌሉያ፣ እግዚአብሔር ትልቅ ነው። ማንንም አይንቅም? ስለማይንቀኝ ከእሱ ከሱ እጅ ነው የምቀበለው ብለህ በቃ ላይ ይህን መና ሲሰጣቸው ፍሬሽ ፍሬሽ ነበር የሚሰጣቸው። የየዕለቱን ነው የሚያበላቸው። እግዚአብሔርን ማመን ፍሬሽ ነው የሚያስበላ። ዲያብሎስ ግን ሰጥቶ ባንክ ይዘው ሳትበላው ትሞታል፣ አትበላውም ወይ መታከሚያህ ነው የሚሆነው። ጽድቅ ስትሰማ የእግዚአብሔርን ቃል ስትሰማ ነው። ለምን ጌታ ኢየሱስ ወደ ውስጥ የሚገባ አያረክስም፣ ከአፍ የሚወጣ እንጂ። የሚወጣው ደግሞ የከተትከው ነው። ምን ከተሃል ነው በቃ ሲወጣ ዳቢሎስ ካፍ ላይ እየነጠቀ ነው ሄዶ የሚቀልድን። የእግዚአብሔር ስትሆን ግን ንፋስ ወዴት እንደሚነፍስ አይታወቅም። የእግዚአብሔርም ሰው እንደዛው ዳቢሎስን ትሸውደዋለሁ አይሞክርም። አይከተል አንድ ክልል ውስጥ አድርጎ በቦምብ እንዳያጠፋ በድሮን አንድ ላይ ሰብስበዋል። በሃይማኖት ጌታ የሌለበት ላይ ለምሳሌ እዚህ ሀገር አሁን አንደኛ የሚከበረው በርዝዴው ነው። ገና ጌውም ያከብረዋል አሽሻሙም ጫታሙም ምና ሁሉም እሱ ግን ያለው ሁለትም ሆነ ብትሰበሰብና ብትጠራኝ ነው ያለው። እሱ በሌለበት ምናምን የለም አይሰማም። ስለዚህ ምንድነው ወደ ውስጥ የምትሆነው የምትከተው ቅዱስ ኮንክ፣ ቅዱስ ቆሻሻ፣ ኮንክ ቆሻሻ ሁለቱም ለማድረግ ግን ምርጫው ያንተ ነው። ሃይማኖት ከመረክ ቆሻሻ ነው ቆሻሻ ነው። ነምበር 1 ዳሪ ኢን ዘ ወርልድ ኢዝ ሪሊጂን በቃ ዳቢሎስ የሚበላህ በሱ ነው። በሌላ በምንም አያገኘህም። አ መርጠህ ነው። ጳውሎስ የተገባልን የተስፋ ቃል ለማውረስ የእግዚአብሔርን ቃል እናርግን ያለው እንኑር። ካላረከው ወይም ካልታዘዝከው አንወርስም ማለት ነው። አትወርስም አንተ አንድ ሳምንት ምናምን ሰርተህ አሰሪፍ ብር እንደሚከፍልህ አምነህ ትሰራለህ፣ ይከፍልሃል። እግዚአብሔር ደግሞ ጻድቅ ነው። ያላረከውን አረክ አይልህን ልጁ ራሱ እቺ ጽዋ ከእኔ ትለፍ ሲሆን አይሆንም ያለ ላንተ ሲል ያንተን ኃጢአት ተሸክሞ ሄዷል። አንተ ደግሞ አምነህ እኮ ነው። አም እመን በቃ ማመን ማለት አትንክ ያለን አለ መንካት ንክ ያለ መንካት፣ በቃ እግዚአብሔር ከኔ ጋር ነው ብለህ ከእሱ ጋር መገገም ማለት ስለዚህ እግዚአብሔር ለስሙ ሲል ምንም ምንም ምንም ምንም ነገር አያደረግም ምንም ለቃሉ እንጂ የእግዚአብሔር ለስሙ ምንም አያደረግም ለቃሉ ቃሉ ደግሞ ልጁ ነው ልጁ ደግሞ እውነት ነው እውነት ደግሞ ጌታ ኢየሱስ ነው ሌላ ሁሉም አጋን እንትን ምንም ጥራ ማንንም ጥራ ያገባኝ

በእውነት ብ ተጋፈጥ ሀብታሙ አትሸቅጥሱ ፊት ውነቱን ተጋፈጥ። ብርና ምንድን ነው? ብርና ወርቄ ማነው? የእግዚአብሔር ኃይል የእግዚአብሔር ክብር የእግዚአብሔር እስከመቼ ለዘላ ዓለም አሜን። አሌሉያ ደስ ሲልኩ እንዲህ ሲሆን ምናምን አሁን አይገባህም ማለት ምን እንደማስተምር ምን ውስጥ ሆኜ አይገባህም። ግን ውነቱ ነው። ውነቱ ይሄ ነው። ከእኔ ጋር ምንም አያገናኘው እንዳንተው ነው። ይሄን ቃል እኔ የምሰማው ስለዚህ ተጋፈጥ፣ እግዚአብሔር ከፍ ያደርግሃል። ከተጋፈጥ፣ የጻድቅን ፀሐይ ይወጣል ይላል መጽሐፍ ቅዱስ። የጽድቅ ፀሐይ ይወጣል ይላል። ሀብትህ ጭምር ማለት ነው። ያኔ ሁሉ ከፀሐይ በታች ስለሆነ ከአንተ በታች ይሆናል ማለት። ሁሉም ነገር ከፀሐይ በታች ነው። ከፀሐይ በታች ምንም አዲስ ነገር የለም ትላለህ አይደል? ከሰማይ በታች ደግሞ የምትለዋለህ አይደል? ከሰማይ በላይ ያለውን ታዘዟ ከሰማይ በላይ ቁጭ ብሎ የሚያህን አማኝ እንኳን ከሱ መታዘዝ ነው አማኝ ማለት ጌታ መታዘዝ ማለት ዛፍ ማለት ዛፍ በሰው ይመስል ምንድን ነው ዛፍ በፍሬው ይታወቃል አለ በቅጠሉ አላለም በምናምኑ አላለም በግንዱ አላለም በምኑም አላለም በፍሬው ነው ዛፍ ማለት ደግሞ ሰው ማለት ነው ፍሬን ደሞ የሚያወሱ ነው

ያዝባላ የትኛውን ቡድን አልቀላቀለህም፣ እግዚአብሔር እንድትሆን ነው ማድረግ ካረኩ። በቃ ሃሌሉያ፣ ወይ ደስ ሲል! እግዚአብሔር ምሆን ሁሉ ሰው ጌታን ያውቃል። ሁሉ ሰው ጌታን አውቃለሁ በጌታን ምናምን ይላል። የጌታን ስን ወሬ ማድመቂያ እያደረገ ከኋላ ምላሱን እያወጣብህ? አንተ እሱ ከሚያውቃቸው ጋር መሆንህን እርግጠኛ ሁን። አጋንንት እንኳን ጌታን ያውቁታል እኮ። አረን ጳውሎስ እንደሱ አረን ያለ አንዱ መቶ በመጣ እነ ጳውሎስ በሚያምኑት በጌታ በኢየሱስ ምናምን ሲሉ ጳውሎስንም አውቀዋለሁ ጌታንም አውቀዋለሁ ብሎ እሱ ላይ ዘለለበት ይላል። ስለዚህ እንዳይዘልብህ መጠንቀቅ ግዴታ ነው። ይህን ትምህርት ስላስተማርኩ ደስ ይለኝ። ሃሌሉያ። እርግጠኛ ነው የሚያደርገው ስለዚህ ገግም ጌታ ከሚያውቃቸው እኔ ብቻ ቀረው ምናምን ምናምን ሲል ኤልያስ ሰባት ሺህ ያልሰገዱ አሉ። ሰባት ሺህ እሱ እኮ ሰማይ የሚቆልፍ ምናምን ምናምን ነው። እንደሱ ማረግ የሚችሉ ሰባት ሺህ አሉ ያልሰገዱ ኖ ያሉ። ሃሌሉያ አንተ ሳሁን ካልሰገዱት ነ ከሰገዱት? ከየትኛው ሆነ እያምታታህ እንዲያትወጣ ከቸርች እንዲያትወጣ ምናምን ስለ ይመስላህ፣ ኖ እውነቱን ፈልገህ ስማ፣ እውነቱን ኑረው። ያረግልን ብዙ ነው። ከዛ ያረክልኝ ብዙ ነው። ጌታ ያረክልኝ ብዙ ነው። ጌታ ከአይምሮ በላይ ነው ፍቅርህ እኔንም መውደድህ። እኔ ጋ ትመጣለህ። ሃሌሉያ እንዴት እንደወደደ ቢገባ ካይምሮ ምሮ በላይ ነው ፍቅርህ እኔን መውደድህ። የትኛውም ዩኒቨርስቲ አትማሩ የትኛውም አለ የሚባል አስተማሪ አያስተምር። እውነት ሽክን አርጎ ያችን ካንዱ ጋጋሽቶ ምናምን ምናምን ነው እንጂ እግዚአብሔርን ነገር ታዘዝም ይላል። አንድ ሰምቻለሁ። ፎከስ ዛሬ አርጎ ነው እንዳይሸሽ ሰው ምክንያቱም ይጎልበታል። እኔ ትርፍ ይወል እኔ ከላይ ነው የምፈልገው። ተሱ ከእጁ ከእጁ በቃ ያጠግባል። ይህ ያረክልኝ ብዙ ነው ጌታ፣ ይህ ያረክልኝ ብዙ ነው ጌታ። ደስ ያለ ዘምርና የሚለው ተዘመረ መድኃኒቴ ለእኔ ያረገው ብዙ ብዙ ነው ተላለ ደግሞ ለኔ ያረገው ያረገው ከእንደገና ስሙን ልባርከው፣ ውለታው ለእኔ ብዙ ነው፣ ሃሌሉያ። ከእንደገና ሁሉ ተባርቀዋል። ከእንደገና ስሙን ልባርከው፣ ኢየሱስ ለእኔ ፍቅር ነው፣ ሃሌሉያ።